እና አሁን እንግዲህ የማንጤ ጉዳይ አሳስቦኛል ጎበዝ። ጋሽ ጎርፉን ብቻ እንዳይመስላችሁ። በርግጥ ስለ ሚዲያ የምታውቁት ነገር የለም። ታላላቅ ዓለም አቀፍ ሚዲያዎች የማንጤ ጉዳይ በዓለማችን ኢኮኖሚ ላይ ታላቅ ጠባሳ አሳርፏል ሲሉ ዘግበዋል። በርግጥ አይገባችሁም። ዘግቡ፣ ይገባል። ተጎትረፈ፣ የሚያውቅብህ የለ። ተጎትረፈ፣ አይ እንዲሁ እኔ አሁን አልገባኝም። እኔ አሁን የጠራኋችሁ ስለ እሷ ጉዳይ እንድናወራ ነው እንጂ እኔ ወይ ልጋብዛችሁ? አለ። ምኑን ነው የምናወራው? ስለ እሷ ጉዳይ ማንጤ። ምን ሆነች ማንጤ? እንግዲህ እንደምታውቁት ዘግታለች፣ ከሳስታለች። እኔም ካከሰሯት ሰዎች አንዱ ስለሆኑ በዛው እና አሁን እንግዲህ ምን ማድረግ እንዳለብን እንወያይ። እሷም ትመጣለች። ጠርታታል። ማን ነኝ እኔ? ምን ያገናኝቶኝ ነው ደሞ እኔ የምጠራት። አጋሽ ጎርፉ ማን ነግሮኝ? እኔ ነግሬያታለሁ። እ ምቀኛ ስለሆነ አይነግራትም ብዬ አቋራጭ። ጠርታታል? ነግሬያታለሁ። እቅ እንግዲህ አማ እና ምንድን ነው አሁን የእሷ ጉዳይ በእውነት ዓለም አቀፍ ሚዲያዎችን ትኩረት ስቦ እንዳለ ወሬ ነጋሪዋ ሰፍስፎ ከዚህ መንደር የማንጤ ጉዳይ በዓለም አቀፍ ያረቂ ገበያ ላይ ጫና ፈጣሪ ስለነበረ ክስረት፣ ዓለም አቀፍ ክስረት አምጥቷል እና ይሄ በአጭሩ መቀጨት አለበት ሲል እንዳለ ሚዲያው እጀትነት። ሚዲያ አይገባችሁም። ለካ ወሬ ነጋሪ የማይገባችሁ እንዲ። አንተ ግን እንዲ ካረቂ ውጭ እንደዚ አይነት ወሬ ታውቃለህ? በጣም አውቃለሁ። ዘግተውታል ስንት የሚወራ ነገር አለ። አረቂ ቤቱ ከሰረ። የአረቂ ንግድ መጧጧፍ በዓለማችን ኢኮኖሚ ላይ የሚያመጣው ተጽዕኖ ከባድ ነው። አሁን እኮ እናንተ በተዘዋዋሪ የምትሉን እኛ የዱብ የምንጠጣበት አጣን እ ምንቀመጥበት አጣን እንዳሻችሁ ነው አመዘርፉዛ። ሙና ናት እኮ እንደ አፏ ይናገራል እንጂ ሙና ናት እኮ፣ እሷ እና ናት እና ዝም ብላ ጠርሙሱን ታቀርብላችኋለች፣ እየቀዳችሁ ትጠጣላችሁ። አሁን ለኪሳራ ዳረጋችኋትና ሲዘጋ ጨነቃችኋል። ወይ ትጋብ እ ይኸው ወይ ትጋብ ደግሞ እመልሳችሁ እናንተው እርዳታ። አይ ጉድ! ቆይ ገባህ ግን እስካቤት ገብተህን ቋዬውኮ እሱ ምን ባገኝህ እንግዲህ አገብተህ እና አሁን ዝሮ ዝሮ እንገናኝስ የጎሪያ ቁልፍ እንግዲህ ጋሽ ጎርፎ እሱን ነገር ልትሆንኩት ነገር አይደለም። አሁን እኔም ንስሓ ልግባ። ቆይ ልግባ እኔ ካከሰሯት አንዱ ኔ እውነት ነው ይሄንን ልጅ ስህተት ውስጥ አስገብቻለሁ እውነት ይላል እውነት ነው ግን ጋሽ ወርፉ ይሄ ወድ በብስጭት የሚመጣ ነው እንጂ እኔ ገንዘብ አጥቻለሁ አበሳጨኝ አንተ በተን እውነት ተመልሰህ እውነት ነው የውልህ እስቲ አሁን እኔ ልንገርህ እኔ አሁን ትምጣና ማንጤ አንድ ሺህ ብር ሰጠታል ለማን ታላቅ ሰው

አሁን እንግዲህ አሁን የተዋቀረው ኮሚቴ በማንጤ ዙሪያ ለመነጋገር ኮሚቴ ደግሞ ተመቸው ተመረጠ። ማን መረጠው? እቺ ሴት ስራ መጀመር አለባት። እሱንም አኮ ተነጋገርን። አሁን ኮሚቴ ያላችሁት ማንን መርጣችሁ ነው? መርጠን አድረናል። እኔ እና ጋሽ ጎርፉ መርጠን አድረናል። ጋሽ ጎርፉ ጸሐፊ ነው። እውነት ገንዘብን የሰበስበ አደን እሱ ይሻላል። ተረጋጋ። አንቺ ታሩ ታላቅ ሰው ነበርሽ፣ አረቂ ቤት እያለሽ አሁን ምነው እንዲህ

እናንዶ-እናንደው ሰው ከሌለ ለምን ተቀመጥሽ? አይ እንግዲህ ዛሬ እንዴት ስሙን ጠራሽው? ማን አምሩ? አንዳንድ ቀን እኮ እየመጣ ልቧን ጉሽም ያደርገዋል። ጉሽም ግርግር ይኸውላችሁ ወይማ ማንተግቦሽ ያላችሁት በሀሳቡ እስማማለሁ። ኮሚቴ ላላችሁት ግን ለእሱ ገንዘብ ሰጥቼ የለም፣ የለም እማይሆን እዛው የጠፋ በኋላ የማን ያለ ነው የሚባል? ይንከሸከሻለሁ፣ አንቺን ሲያይ አሁን፣ ምኑ ነው ግን እንደሚያንከሸከሻው? እኛ ለቁምነገር ነገር፣ ነማንጠቅቦሻ አንቺ ላይ አይደለም፣ ሌላ ነው ጉዳዩ። እንደው አንቺ ከመምጣትሽ በፊት የሆነ ሌላ ጉዳይ እየተወያየን ነበር። ሀሳብ ነው ምቀን ምን ድቅቼ ነው የምትለው ተው እባክህ እኔ እንደው ስራ ላይ ልሄድ ነው እኛ አልገባኝም እንድነው ኮይ ስራ ትያሱ እንጂ ሰዎች አሁን ስራ ትያሽ ነው አንድ

እንትን መቶ እኮ የምን ገንዘብ ነው? እኔ እኮ አሁን የመጣበት ጉዳይ አልገባኝም። ምን ፈልጋችሁ ነው የጠራችሁ? ይ ነው የለውን ኋላ የሄድላችሁ እንትን ትላለህ። ማንጤ እንደው አንቺ ምን ገብቶሻል? እንግዲህ የጀመራችሁት አንች ማንጤ እንዲሁ ምንም ለነገር የዋሁም አይገባሽ፣ ክፋት አይገባሽ፣ ደግነት አይገባሽ፣ ምንም የሚገባሽ ምን መሰለሽ፣ መጥቆሽ እንግዲህ አሁን እዚህ ድረስ አዋጅ ነግረን ቤትሽ ድረስ እዚህ አስጠራነሽ። በእውነት አንጀታችን እንበላሽ ትናለኝ አርቂ ቤትሽ ሲዘጋ አይዞ አይዞ፣ ትንፋሻችን ሊዘጋ ቀርቶም አልቀረ። በእውነት መክሰርሽ አንገበገበን ሰውነት ነበር። አዎ አንገበገበንና በጋሽ ጎርፉ በታላቁ ሰው ሀሳብ አመንጭነት የገቢ ማሰብ ዓለም አቀፍ የገቢ ማሰባሰብ ሴፍቲ አይዞህ አይዞህ፣ እንዴት አይነት ነገር ነው? ኧረ እኔ ስጠጣ ያልተነነብህን አሁን ምራቅህ እንዴት? አይዞህ አባትህ አይደለም። አንተ ከልብህ አዝናት ታውቀው፣ ጮማ ራስና ነው አሁን እያልከኝ ነው? ከልብህ አዝናት ለዛ ነው ትንያለህ? አዘኑ ሌላ ጉዳይ በቃ አሁን እንግዲህ ይሄ ሴፍቲኔት ምንድን ነው? ዓለም አቀፉ የገቢ ማሰባሰብ ሴፍቲኔት አትልእስ እግዜር ይስጥ ህጋሽ ጎርፉ እና ምንድን ነው ይሄ ዓለም አቀፉ የገቢ ማሰባሰቢያ ለማንጤ በሚል ርዕስ ሴፍቲኔቱ ከእኛ ቀዬ ይጀምራል።

ገንዘብ ተሰባስቦ አረቂ ቤትሽ መቋቋም አለበት፣ መውጣት አለበት። ከዚህ በፊት ነጭ አረቂ ነው የነበረበት። አሁን አረንጓዴውንም ቀዩንም አረቂ ነው ማረቂ፣ እንደውም ከፍ ሲል እስከ ውስኪ ድረስ ጨምሮ እንደ አዲስ መቋቋም አለበት። እሱም ይጨምራል እና በዚህ መልኩ ጠንካራ ሆነሽ እንድትወጪ እንፈልጋለን። አለሙን ረፍት የነሰውን ረፍት ነስቶታል። በእውነቱ ያንቺ ቤት መዳከ እንዳልልግቱ አንደብብት ነው ይሄ ጋዜጠኛ የለ ወሬ ነጋሪ የለ ምንም ለተ አንቦበታል እና ይሄ ሁሉ ይረፍ። ያንቺ ቤት ይቋቋምና ጋሽ ጎርፉ እንደውም ከራሴ እጀምራለሁ ነው ሲል የነበረ ጋሽ ጎርፉ ተናገር፣ ሐሳብህን ምን ያክል መለገስ እንደ እንደሆነ ቋሚ አይደሉ? ያከሰሩሽ ስነሱ አይደሉ? እሺ እነሱ እንግዲህ አሁን አንተ ምን እነሱ ብቻ ናቸው? ሁላችሁ ናችሁ። እንዳለ ተየዛችሁ በእነሱ ብቻ ታሳብባለህ? ምንድን ነው ሁላችሁ? አሁን መቼ ነው አንቺን ዱቤ በሌላ አሁን በሌላ የወሰድክብኝም ጠገራ ብር ምስት አንድ ዕቃ ሳላንጠለጥል ከቤት የወጣሁኝ አንቺን ጠገራ ይዤ። ጠገራ ብሩን ከያስክ ሌላ ምን ታንጠለጠ? ለቀ ለቀ ለቀ ለቀ ለቀ እንግዲህ እናንተ ነው የምታውቁት። አሁን እኔ በላይ አሁን የጠቀመሽ የለም። ልወዳጅሽ አሉ። ዙሮ ዙሮ ነው ምንድን ነው በየነነ ነገራችሁን ወዲያ የሌላ ቀን ፍቶ ገቢ ማሰባሰቡ ይበል ነው ያስብላል፣ ያስኬዳል። በእውነት እኔ ደግፌ ያለሁኝ በሙሉ በአስር ጣት ቢፈርም በአስር ጣት ቢፈርም ተናገራችሁን ወጥቶላችኋል። ጥሩ ነው፣ አሰብ የወዲያችሁን ተናገራችሁ። አሁን እኔ ማንጤ እኔ እኔ ምንም ነው ቃል ጉድ ዛሬ ነው የሰማው።

ምን ችግር አለው? ፍረሽማ አንተን ነው ፈረሽማ። ከመችም አልጋው ስር አስገብቼ በቃ አረፍ። አንድ ቀን እኮ አገኝሀለሁ አንተ፣ አገኝሀለሁ ተገናኝተን ነበር። ይኸውልሽ አንድ ሺህ ብር እሰጥሻለሁ ማንጥዬ። እኔ በእዛውም ንስሓ እገባለሁ። አጥፍቻለሁ ያለውን ያው አሳዝነሽኛል እና አንድ ሺህ ብር እሰጥሻለሁ። ስራውን ትጀምሪያለሽ። ይኸው እንዲሁ መጃ

አንቺ ጋር ስመጣ ነበር ደስ የሚል እንደው፣ አከሰርኩ አጋጋሪ ሰነጣ ይሻል ያለውን የወረወረ ፈሪ አይባልም ብሏል። አይ ብሏል ብቻ። እና አሁን ጋሽ ጎርፎ አንድ ሺህ ብር ሲሰጥ አንቺ ደስ ሊልሽ ይገባል። እውነት ነው፣ ደስ ሊልሽ ይገባል። ያከሰረኝ ይበልጣል የእሱ ያንሳል ነው እንጂ ቢሆንስ ጥሩ ነው። ይሁን ቢሆንም፣ ይሁን ይሁን ነው። ካመጣው እሱ ነው ራሱ ትልቅ ነገር ነው። ጋሽ ጎርፎ የንካመጣ ደግሞ ነው እንደ ልቡ ውለታውን ብዬ አይደለም። ያሽ ጎርፉ እንዲህ ብሎ ነገሩን የገቢውን ነገር እንዲህ ከሳበው እኔም በሀቅሜ እንግዲህ በእውነት ላንች የማላደርገው ነገር የለም። ጠገራ ብር ቢሸጥ የማያወጣው እንዳሉ ሀብቶች ሁሉ ተሰብስበው ቢጠራቀሙ የማያወጡት ነገር በእውነት እኔ ላንች ያለኝን ነገር ሁሉ እሰጣለሁ። ጉልበቴ ላንች ነው፣ ላኪም የትም ላኪ። አረቂ ቤቱ ሲከፈት መለኪያ አጥባለሁ፣ ብርጭቆላ እቀልቃለሁ። እኔ ቤት ገብታ አዎ

ምን በደካ መጎን እየገባችሁ ነው? ቆሰር ስራችሁ እንዲ ባዶ፣ ምን ምን ያደርጋችሁ፣ እኮ አዝነን እኮ አሁን መዋጮ ያዋጣል። ይህ በኮሚቴ ተዋቅሮ ሰፈሩ። እንደዚህ አይነት የሰው መውደድ ያለው ሰው እኮ የለም እዚህ ሰፈር። ማን አውቃችሁ ቢሆን? እውነትህን ነው፣ ግን አውቃችሁ ነኝ። አሁን እንዲህ ታታልሉኛላችሁ። ነገ እኮ በአንድ ቀን አፍንጫ ብያት እሱ ደኩኝ አላችሁ። በስመ አብ ሞመነምያስብላለሽጉሩ እንግዲህ መቼም እነሱም ካዋጡ እኔስ መች ከዚህ ሰፈር ተለጥዬ ትደርሳለሁ እንጂ ያረቂ ቤት መዘጋት እንትን ብሎኝ አይደል ብዙ አረቄ ቤት አለ እዚህ ሰፈር እነ ማሮብ አለ፣ ሌሎችም ሰው እዚያ እየሄዳችሁ ተሰጠው ነው። እሱ አስቸንቆኝ አለ፣ ግን እንዴት ተነጥዬ እቀራለሁ? አንድ ሺህ ሁለት መቶ ብር ሰጥሻል። እስኪ ሙዝ ያለኛ ነው ነቱ ላውራበት እስኪ ዝም በይ እንደ ልጅ ን እሱ መቼም ጉዳይ ይዞታል። ተውኩት አለ እንጂ ያለውን ችግር ተውኩት አለ እንጂ ኪሱ ባዶ ነው። አሁንም የወጪው ሲበዛ የሰሩ ጉዳይ ትንሽ ይዞታል። እንግዲህ ሀሳቡን ሀሳቡን ሲሰማ ጥሩ ነው ብሎ ሁለት ሺህ ብር ብሏል።

አይደለም። አይ፣ ዛሬ የለም። ለምን ሌላ ጥያቄ? ስንት አለም ጠርተው የማታውቁት። ስንት አንበርብር ማለት ምን ማለት ነው? አንተስ እንዴት ነው? ምን የኛ ፍቃሪ አውጣ እስቲ እና ስንት ታወጣለህ? ታወጣለህ እንግዲህ የሞላ አይደል? እንግዲህ ደግሞ ለሻይ ቤት ጠንከር ለማድረግ አይደል? እና ልናቆቁሙች ነው ሰፋ አድርገሽ

አባቱ እንደውም ሽልማቱን ጨምሬዋል፣ ሦስት ሺህ አርጌዋለሁ። ደስታውን በስፖርት ነው የሚገልጽ። በቆራኛ ነው ይሆናል አለች። እንደው ዘፈኑ ጨምር። አይ ሲደጋገም አዝማሪው ነው ሻረቂ ቤቱን እንዳታዩው

ሶስት ሺህ ብርጥ ሰጥቼም የምጠራው በሌላ ሰው ስም ነው። አይ ዳምት ያልን ነው። አንበርብር አንበርብርም እኮ ሁለት ኧረ ጉድ ፈላ! ዘእህን እኔ የምለው ማን ጠቦ ጋሽ ጎርፉ አምስት ሺህ ብር ዱቤ አለበት ስትይ አልነበረ አለበት የስ ሺህ እንጂ አራት ሺህ ብር ይቀሯል ማለት ነው። አሁን አንድ ሺህ ብር ሊሰጥኝ አራት ደግሞ ቤ ሲመጣ ወይ ን የምለው ምን ጠጥቶ ነው ኧረ አራት ሺህ ይዤ ከመጣሁማ፣ ስማ አራት ሺህ ይዤ ከመጣሁ እሷን ጨምሮ ነው።

እንደው ስቀደው አረፉ። ሜርኩሪ ይጨመርበታል ነገሩ። ሜርኩሪ ከእህት ነው የምታመጪው? ታዋቂ እናት ለየት ያለ ነው የእኔ

በጣም ምትደፋ በእኔ አረቄ አይደለም ወይ? እሱ ስንት ካለ ራሱን ሳተ። እስኪ ተናገር፣ የማታውቂ ሰዎች አሁን ምን የናጋሽ ከዛ በካማረጎያቃ አቋምሽን አይተ በእውነት ነው። አሁንማ በዚህ ዘመን ሶስት ሺህ ይዞ ማነው ይዞራል? አዎ ሶስት ሺህ ይዞ በኪሱ ማነው ይዞራል? በባዶ ነው እንደ ስታደርጉኝ የቆያችሁ ደምሴው ሲበለው እንትን አሞራ ሲሰማ የቆያችሁ እሱማ በባዶ እኮ አይደለም። ነገ ከነገ ወዲያ እንደው ጤፍ ነው ሸማምተን አምጥተህ ልሰጥሻለን እንግዲህ ቃል ቃል ነው ቃል አይታጠፍም እኛን መንከባከብ ነበረብሽ ሀሳብ አመንጮች እኛን ዳር የምናደርሰ ቆብጠላ ስለጋ ስለጋ ራራራን ራራራን ምድርና ሰማይ ሲዝ ወረብኝ ነገር